ሰላም እንደምናቸው፣ ቅዱሳን ይህንን ድምፅ የምትሰሙ ሁሉ አብራችሁን ይህንን ጸሎት ጸልዩ። እግዚአብሔር ሁልጊዜም ለልጆቹ በማለዳ በጠዋት የሚለቀው መንፈሳዊና ፊዚካላዊ የሆነ በረከቶች አሉ። አብዛኛውን ጊዜ ሰዎች በረከታቸውን ከሚያስለቅቁባቸው ሰዓቶች አንዱ ማለዳ የሚባለው ክፍል ነው። እዚያ ነው ያዕቆብ ያንን መልአክ አልባረከኝ ብሎ ለረጅም ሰዓት ሲታገለው ቆይቶ በረከቱን ያስለቀቀበት ሰዓት ማለዳ ነው መልአኩ እንደዚህን ያለው ሌሊቱ አቀላልቷልና ልሂድበት ልቀቀኝ ነው ያለ ሌሊቱ አቀላልቷል ማለት ሌሊቱ እየነጋ ወደ ማለዳ እየገባ ነው ማለት ነው በዚያ ሰዓት ላይ ነው ያዕቆብ በረከቱን የተገናኘ አሁን በዚህ ማለዳ ይህንን ጸሎት አብራችሁኝ ጸልዩ እግዚአብሔር አባቴ በምወጣበት ስፍራ ሁሉ ያንተ መገኘት ከኔ ጋር ይሁን። እወጣለሁ፣ አንተ ከኔ ጋር አለ። በጌታ በኢየሱስ ስም የምረግጥበት ስፍራዎች ሁሉ የእግዚአብሔር መገኘት ከኔ ጋር አለ። እግዚአብሔር አምላኬ ስወጣ አንተ አብረኸኝ ውጣ። በእኔ ፊት ላይ በኢየሱስ ስም እግዚአብሔር አባት ያንተ መልክ ይታይ። እጆቼን ተጠቀም፣ እግሮቼን ተጠቀም፣ አእምሮዬን ተጠቀም። ቀኔን በኢየሱስ ክርስቶስ ስም የተባረከ አድርገው። መጽሐፍ ቅዱስ ሲናገር ቀኖቹ ክፎች ናቸውና ባርኳቸው እንደሚል አሁን ቀኔን እባርካለሁ፣ በጌታ በኢየሱስ ስም ቀኖቼ የተባረኩ ናቸው። ይህ በዚህ ማለዳ የምጀምረው ቀን ለእኔ የእረፍት ቀን፣ ለእኔ የበረከት ቀን፣ ለእኔ የስኬት ቀን፣ ለእኔ እግዚአብሔር ያዘጋጀው ቀን ዳዊት እግዚአብሔር ያዘጋጃት ቀን እቺ ነች ብሎ ሲዘምር፣ እግዚአብሔር ያንን ቀለሱ ለመልካም እንዳደረገው ያንን ቀለሱ ለድል እንዳደረገው እግዚአብሔር አባቴ ዛሬኔ ደግሞ እንደዚህ ይላል። በዚህ ማለዳ አንተ ለእኔ ያዘጋጃት ቀን እቺ ነች። በዚህ ቀን ውስጥ በረከቶቼ በኢየሱስ ስም ይለቀቁ። ቀኔ በኢየሱስ ክርስቶስ ስም የተባረከ ይሁን። በዚህ ማለዳ በረከቴ ይለቀቅ። በዚህ ማለዳ የኔ ስኬት ይለቀቅ። በዚህ ማለዳ እግዚአብሔር አባቴ መልሶቼ ይለቀቁ። ያንተ ድምፅ በሕይወቴ ላይ ይለቀቅ። የእስራኤልን ሕዝብ ከድርቅ ወደ ልምላሜ ያመጣ ያንተ ድምፅ አሁን በጌታ በኢየሱስን በዚህ ማለዳ ይለቀቅ። አሁን በጌታ በኢየሱስን በዚህ ማለዳ ይለቀቅ። የደረቀውን ነገሬን የሚያለመልም ያንተ ድምፅ አሁን በኢየሱስ ስም ይለቀቅ። ቀኖቼ በኢየሱስ ስም የበረከት ናቸው። እወጣለሁ በጌታ በኢየሱስ ስም መውረስ ይሆንልኛል። ያንተ ሞገስ ከኔ ጋር ነውና አመሰግናሃለሁ። ቀኝ ቀኝህ ትረዳኛለች። አመሰግናሃለሁ በመግባት መውጣቴ ውስጥ አንተ በእኔ ላይ ስለምትታይ አመሰግናሃለሁ። እግዚአብሔር አባቴ መጽሐፍ ቅዱስ ሲናገር የእጆችን ሥራ እባርካለሁ እንደሚል አሁን የምነካው ሁሉ ለኔ ለበረከት ይሁንልኝ። የምሠራው ሥራ ሁሉ ለኔ ለበረከት ይሁንልኝ። መጽሐፍ ቅዱስ ሲናገር ዮሴፍም እግዚአብሔር ከእሱ ጋር ነበረና የሚሠራው ሁሉ ይከናወንለት ነበር እንደሚል ያንተ መገኘት ከኔ ጋር አለ። በጌታ በኢየሱስም በቀኔ ውስጥ የምሠራው ሁሉ ይከናወንልኛል። በጌታ በኢየሱስም እኔ የምነካው ሁሉ ይከናወንልኛል። እኔ የምነካው ለበረከት ነው የሚሆነው። እግዚአብሔር አባቴ ካንተ መገኘት የተነሳ በኢየሱስ ክርስቶስ ስም የተባረከ ቀን መዋል ይሆንልኛል። ቀኔ በኢየሱስ ክርስቶስም የተዋጀ እንዲሆን ጸልያለሁ። ይህ ቀን ይህ ማለዳ ይህ ውሎ በኢየሱስ ክርስቶስ ደም የተዋጀ ይሆን። ቀኖቹን ዋጇቸው እንደሚ አሁን በልጅህ በናዝሬቱ በኢየሱስ ክርስቶስ ስም ኃይል እዋጃል። ቀኔ የበረከትና የደስታ የስኬት ነው፣ በጌታ በኢየሱስ ስም አሜን! እግዚአብሔር አባቴ ቀኖቼን ለመልካም ስላደረካቸው አመሰግናለሁ። የተባረከ ለእኔ የበረከቴና የደስታ የስኬቴ ቀን ስለሆነ አመሰግናለሁ። ስለ ሁሉ ስም ይባረክ። የአንተ መገኘት ከኔ ጋር ስላለ ስምን እባርካለሁ። በጌታ በኢየሱስ ስም አሜን።